ቆንጆ የሆነ ለየት ያለ የዱባ ወጥ አሰራር ይዤ ተመልሻለሁ ትወዱታላችሁ ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ጊዜም ከጎን ይሁናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ መግቢያ ላይ እንዳልኳችሁ ቆንጆ የሆነ ጣት የሚያስቆረጥም የዱባ ወጥ አሰራር ነው። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ትሆኑ ዘንድ በትህትና እጠይቃለሁ። ወደ አሰራሩ፣ ድስት አጥቤ ጥጃለሁ። ከድስቴ ላይ በደቃቁ የተከተፈ ሽንኩርት ጨምሬያለሁ። ሽንኩርቱ ውሃውን መጠጥ እስከሚያደርግልኝ ድረስ ዘይት ሳልጨምር ጠብሰዋለሁ። ይሆን መጠጥ ካደረገልኝ በኋላ ዘይት ጨምራለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም የሚጣፍጥ ቆንጆ የሆነ የዱባ ወጥ አሰራር ነው። ሁላችሁም እየቤታችሁ እንደዚህ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ሽንኩርቱ እንደዚህ በዚህ መልኩ ሆን መጠጥ አድርጎልኛል። እዚህ ላይ ዘይት ጨምራለሁ። ዘይቴን ጨምሬያለሁ በዘይቱ በደንብ አድርጌ ሽንኩርቱን አመስለዋለሁ። ሽንኩርቱ እንደምትመለከቱት በዚህ መልኩ እየበሰለ ነው። አንድ ማንኪያ ጅንጅብልና ነጭ ሽንኩርት አብሮ የተፈጨ ጨምሬ ያለው በደንብ አድርጌ ሽንኩርቱ ጋር አቁላላለሁ። የጾም አማራጭ ቆንጆ የሆነ የዱባ ወጥ አዘገጃጀት ነው። እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ሽንኩርቱ በዚህ መልኩ በስሏል። ከዚህ ላይ ቲማቲም ነው የምጨምረው። ቲማቲሙን በካሮት መፈቅፈቂያ ላይ ፈቀፈኩትኝ። መክተፍም እንችላለን። በደንብ አድርጌ ከሽንኩርቱ ጋር አቀላቀለዋለሁ። ይኸው በዚህ መልኩ እየበሰለ ነው። እንደዚህ በዚህ መልኩ ካበሰልኩኝ በኋላ ቅመማ ቅመሞችን ጨምራለሁ። የደሮ ወጥ የሚያስነቅ ቆንጆ የሆነ ይኸው ዚግ የተለያዩ ቅመሞችን ጨምሬያለሁ። ከሞን ብላክ ፔፐር፣ ካሪ፣ ትንሽ በርበሬ አድርጌ ጨምሬበታለሁ። ለምን በርበሬ ትንሽ ስለሚያቃጥል ለዛ ነው። እንደዚህ ከጨመርኩኝ በኋላ በደንብ አድርጌ አቁላለዋለሁ። ይሄው በዚህ መልኩ ሆይን ጠብ እያደረኩ በደንብ አድርጌ አበስለዋለሁኝ። በዚህ መልኩ እያቁላላሁት ነው። ከዚህ ላይ የቲማቲም ሳልሳ ወይንም ደግሞ የተፈጨ ቲማቲም ጨምሬ ያለው፣ ለምን ጣዕምም እንዲሰጠው ቀላም እንዲያደርግልኝ ስለፈለኩኝ እሱን ተጠቅሜ ያለው። በርበሬ በብዛት አልተጠቀምኩም። በርበሬው ስለሚያቃጥል ስለዚህ በዚህ መልኩ እንደዚህ እየበሰለልኝ ነው። ዱቤን ከተፌ ያዘጋጀቻለሁ። ይህው እንደዚህ ፈጠጥ ያለ ነገር የለውም። በደንብ ሁኖ በስለዋል ሽንኩርቱ። አሁን ከዚህ ላይ ዱቤን ጭምር ያለው ዱቤን በደንብ አድርጌ አጠቢ ያዘጋጀቸው ነበረ። ለዚህ ቀላቀለው ለቆስ እያደረጉ። እንደዚህ እየበሰለ ነው። ሽታው ራሱ እንዴት ደስ እንደሚል ልነግራችሁ አልችልም። ቆንጆ የሆነ ጣዕም ነው። ቆንጆ የሆነ ሽታ ያለው የዱባ ወጥ አሰራር ነው። በቀላል ዘዴ እንደዚህ ቤታችን ውስጥ በዚህ መልኩ ሰርተን መመገብ እንችላለን። ውሃ ጠብ እያደረኩኝ በደንብ አድርጌ አበስለዋለሁኝ። ከለሩም እንደምትመለከቱት እጅግ በጣም ቆንጆ የሆነ ከለር ነው ያለው። ውሃ ጨምሬያለሁ፣ እኔ ብዙም አልጠቀምም። እንደ ፍላጎታችን በርካታ አድርገን መጨመር እንችላለን። እንደዚህም ደግሞ እንደኔ አነሳ አድርገን መጨመር እንችላለን። የተወሰነ ውሃ ጨምሬበታለሁ። እንደዚህ ከጨመርሁኝ በኋላ ጨው ጨምር ያለው አሁን ይበቃዋም ብዬ አስባለሁ። በደንብ ነው የበሰለው። መግቢያ ላይ ብያቸዋለሁ። ውሃ እንዲበዛበት አልፈልግም። አጠር መጠን ያለች ችክችክ ያለች ዱባ ወጥ ነው የምፈልገው እና ቆንጆ ሆኗል። አሁን ጋዜን አጠፋለሁ ማለት ነው። ሽታው ራሱ እንዴት ቤቱን ቅውጥ እንዳደረገው ይኸው። ቤተሰብ ሳህን ላይ አድርጌ ተመልሻለሁ። እጅግ በጣም ቆንጆ የሆነ የደሮን ወጥ የሚያስንቅ የዱባ ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ሁላችሁም የቤታችሁ በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለሁ ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰናይ ጊዜ የተመኘው ባይ